ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ እንድንማማር የፈለግኩት አጠቃላይ የአንጀታችን ውስጥ የሚገኙ ትላትልን ሊያስወግዱልን የሚችሉ እጅግ አስገራሚ የሆኑ የምግብ አይነቶችን አብረን እንማማራለን ማለት ነው። ከዛ በፊት እንደተለመደው ለቻናል አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን እንድትጀምሩ ስልጠይቃለሁ። ወደ ቪዲዮ እንሄድ። እንግዲህ ወደ ዋናው ሀሳቤ ስገባ ብዙ ጊዜ እነዚህ ትላትሎች አጠቃላይ ወርሞዎች ወይም ደግሞ ኢንተስታናል ፓራሳይት ብለምንጠራቸው አንጀታችን ውስጥ በመግባት ብዙ ጊዜ እንደ መጠጊያ እንደ ሸልተር ወይም ደግሞ አንጀታችን ውስጥ ገብተው ይራባሉ። እንዲሁም ደግሞ ቀስ እያሉ እኛ የምንመገበው ምግብ በመመገብ ለማሊትሬንሽን ወይም ደግሞ ለምግብ እጥረት፣ ለደማነስ እና ቀስ እያሉ በሂደት ደግሞ ኦብስትራክሽን በማምጣት አጠቃላይ የምግብ ሽርሽር ቱቦ እንዲዘጋ ያደርጋሉ። ከዛ በተጨማሪ ደግሞ አንዳንዴ ወደ ተለያዩ ቫይታል ኦርጋኖች ማይግሬት ያደርጋሉ ወይም ደግሞ በመጓዝ ወደ ብሬን፣ ወደ አይናችን፣ ወደ ብሬናችን ወደ ልባችን ሳምባችንና ወደ ሊቨርና የተለያዩ ኦርጋኖች በመሄድ የተለያየ ጉዳት ያስከትላሉ ማለት ነው። ስለዚህ በጊዜው ካልታከሙ ችግር ሊያስከትሉ ስለሚችሉ በጊዜው መታከሙ በጣም አሪፍ ነው ማለት ነው። በተለይ ደግሞ እነዚህ ወርሞዎች ብዙ ጊዜ አንቲ ፓራሳይት ሜዲስን አለ፣ እንዲሁም ደግሞ አንቲባዮቲክ ለምንጠራቸው የመድኃኒት አይነቶችን በመውሰድ ኢንፌክሽኑን ክሊር ማድረግ ይቻላል ማለት ነው። ነገር ግን ብዙ ጊዜ መድኃኒት ከመውሰድና ይህን ከመጠበቅ ይልቅ ብዙ ጊዜ ፕሬቨንሽን ላይ ብንሰራ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ፕሬቨንሽን ለምንጠራው የምግቦችን የምንጠጣውን ውኃና የምንመገበውን ምግብ አኗኗራችንን ማስተካከል ስንችል በሽታዎችን ማስተካከልና መቀነስ እንችላለን ማለት ነው። ከዛ በተጨማሪ ደግሞ አሁን እንደጠቀስነው ከላይ አመጋገብ ማስተካከል በተለይ ደግሞ በጣም አሪፍ የሆኑ ለአንጀት አሪፍ የሆኑ ምግቦችን መርጦ በመመገብ አጠቃላይ እነዚህ ወርሞቹ ወይም ደግሞ ፓራሳይቶችን የምናስወግድበትን ሜካኒዝም በመፈለግ ምግቦችን መርጦ በመመገብ በጣም አሪፍ ነው ማለት ነው። እንደምታውቀው እንግዲህ ብዙ አይነት የፓራሳይት አይነቶች አሉ ተብሎ ይታሰባል። በተለይ ደግሞ አንደኛው ሄልሜንቲስ ለምንጠራቸው ወይም ደግሞ እነዚህ ትላትሎች አጠቃላይ ትሎች እንደ ራውንድወርም፣ ፒንወር ለምንጠራው ደግሞ ኢንትሮቢያሲስ የሚባል አለ፣ አስካሪስ ለምንጠራው አለ፣ ወስፋት ለምንጠራው ሁክወርም፣ ዊፕወርም ለምንጠራው የመንጦቆትል ለምንጠራው ማለት ነው፣ ቴፕወርም ለምንጠራው የኮሶ ትል አለ። ሌሎችም አይነት የትላትል አይነቶች አሉ። ሌላው ደግሞ የፕሮቶዞ አይነቶች አሉ። እንደ ጃርዲያ፣ አሚባ ለምንጠራቸው እነዚህ አሉ ማለት ስለዚህ የተለያዩ አይነት ናቸው ማለት ነው። የዓለማችን ሕዝብ እንግዲህ 25 ፐርሰንት አካባቢ የእነዚህ ችግር አለበት ተብሎ ይታሰባል ማለት ነው። በተለይ ደግሞ ብዙ ጊዜ ዴቨሎፒንግ ካንትሪዎች ኢትዮጵያን ጨምሮ የውሃ አጠቃቀማችንና አጠቃላይ ሳንቴሽናችን በጣም ፖር ስለሆነ እንደነዚህ አይነት ነገሮች ይከሰታሉ ማለት ነው። ስለዚህ አጠቃላይ የዓለማችን ህዝብ ሀያ አምስት ፐርሰንት አካባቢ በዚህ ችግር ይጠቃል ማለት ነው። ሲምፕተሞችን ስናይ እንግዲህ አጠቃላይ እነዚህ ችግሮች እንዳሉ የምናቅባቸው መንገዶች አንደኛ ዲሃራ ይኖራል፣ ወይም ደግሞ ማስመለስ፣ አይሚን ቶሎ ቶሎ ማስቀመጥ ሊኖር ይችላል ማለት ነው። በተለይ ደግሞ ደሜ ቀላቀለም ሊሆን ይችላል ዝም ብሎ ኖርማል ሊሆን ይችላል፣ ሊያስቀምጥ ይችላል። ሌላው ደግሞ የሆድ ህመም ካለ ወይም ደግሞ አብዶሚናል ፔን ካለ ይህም አንዱ ምልክት ነው ማለት ነው። ሌላው ብሎቲንግ ነው ወይም ደግሞ የሆድ መንፋት ምናምን ካለ፣ በተለይ ደግሞ እነዚህ ወርሞች ብዙ ጊዜ ሊነፉ ይችላሉ። እንደ ጃርዲያም እንደዚህ አይነት ችግር ያመጣል ማለት ነው። ሌላው ቮሚቲንግ ይኖራል፣ የማስመለስ አይነት ስሜት ይኖራል። በተለይ ደግሞ አልሰር ከፈጠሩም ብሌሊ ሊሆን ይችላል ወይም ደግሞ ይሄ ሄማቶ ሜስስ የሚባለውም ሊሆን ይችላል። ኖርማል ቮሚቲንግም ሊሆን ይችላል ማለት ነው። ሌላው ኖዣ ነው ወይም ደግሞ የማስፋቅና ቶሎ ቶሎ እነዚህ የማስቀስ ስሜት ካለም ሊሆን ይችላል ማለት። ሌላው ደግሞ አናል ኢንቺንግ ብለም ጠራው እንደ ኢንትሮቢያሲስ አይነት የወርም አይነቶች እነዚህ የማሳከቅ ስሜት ፊንጢጣን የማሳከቅ ስሜት ያሳያሉ ማለት ነው። ሌላው ደግሞ ቀስ እያለ በሂደት አኒ ኤክስፕሌን ሊሆን ምንም አይነት ዌት ሎዝ ሊኖር ይችላል ማለት ነው። አኒ ኤክስፕሌን ሊሆን ማለት ነው። ሌላው ድካም ይኖራል። ቅድም እንዳልነው ብዙ ጊዜ እኛም የምንመገበው ምግብ ስለሚመገቡ ለምግብ እጥረት ይዳርጉናል። እንዲሁም ደግሞ አኒሜ ያስከትላሉ። አይረን ዲፊሽንሲ ያንሚያብለመጠረ ስለሚያስከትሉ ድካም ሊኖር ይችላል ማለት ነው ደግሞ ፊዚካል ኤግዛሚኔሽን ስንሰራ ብዙ ጊዜ አብዶሚኒያል ቴንደርነስ ይኖር ይችላል ማለት ነው። ይሄ ዲፕ የሆነ ፓልፔሽን ስንሰራ እንደዚህ አይነት ሲምፕተሞች ይኖራሉ ማለት ነው። ስለዚህ እነዚህን ካየን ሁል ጊዜ መቶ ፐርሰንት ባይባልም አብዛኛው ሲምፕተሞች የዚህ ምልክት ሊሆን ስለሚችሉ ቀርቦ መከታተል መታከም እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ኮዞችን ስናይ ብዙ ጊዜ እነዚህ የኢንተስታይናል ፓራሳይት ኢንፌክሽኖች ምንድን ነው ምክንያታቸው ስንል ቅድም እንዳልነው ያል ሶሪ ያልተ ንጹህ ያልሆነ ውሃ መጠቀም ነው። በተለይ ደግሞ ኮንታሚኔትድ የሆነ ወተርን መጠቀም ንጽህና ያልተጠበቀ ውሃ ማለት ነው። ደግሞ ምግብንም ንጽህና ያልተረጋገጠ ምግብን መጠቀም ማለት ነው። በተለይ ደግሞ ሳይታጠቡ በጥሪያቸው ሊበሉ የሚችሉ ምግቦች የነዚህ ፓራሳይቶች ኢንፈስት ሊያደርጉ ስለሚችሉ ምግብን ሳን አጥብና ጥንቃቄ ሳና ጸዳ ስንጠቀም የተለያየ ችግር ይኖራል ማለት ነው። ሌላው ደግሞ በፎኮራል ለምንጠራው ነው። ብዙ ጊዜ ለምሳሌ እጃችን በፊንገራችን እነካለን፣ ከዛ ወደ ማውዛችን ስናረግ እንደዚህ አይነት ነገር ይኖራል ማለት። ሌላው ደግሞ በአርፉት ወይም ደግሞ በባዶ እግር መንቀሳቀስ ነው። ብዙ ጊዜ አንዳንድ ወርሞች የተለያዩ ችግር ያስከትላሉ። በተለይ ደግሞ እስኪናችን በመብሳትም ሊገቡ ይችላሉ ማለት ነው። ስለዚህ የተለያዩ ሪስክ ፋክተሮች ይኖራሉ። በተለይ ደግሞ አሁን እንዳልነው ሊሚትድ የሆነ አክሴስ ክሊን የሆነ ወተር መጥፋት፣ ኢንአዲኬት የሆነ ሳኒቴሽን፣ በተለይ ደግሞ የፐብሊክ የሆነ ሳኒቴሽን። በተለይ ደግሞ ዴቨሎፕንግ የሆኑ ሀገሮች የላትሪን ወይም ደግሞ የቶይሌት ችግር አለ። ብዙ ጊዜ ሰው ይሄ ኦፕን የሆነ ዲፊኬሽን ነው የሚያደርገው እና በዚህ አይነት ልዩ ነው ሌላው ደግሞ ክሎዝ የሆነ ኤንቫይሮንመንት አንድ ክራውድ የሆነ ኤንቫይሮንመንት ያለ ደንስ የሆነ ያነኗር ኦርዘቤ ካለም ይህም ሊያመጣ ይችላል ማለት ሌላው ደግሞ ከእንስሳት ጋር አብሮ የተለያዩ ሜካኒዝሞችን ማድረግ ነው ወይም ደግሞ መነካካት ኮንታክት ምግብን አብሮ በመገብ ከእንስሳት ጋር እንደዚህ አይነት ነገሮች ሊሆኑ ይችላሉ ማለት ነው ሌላው ደግሞ ይህ በጣም ወቃታማ እና ወርም የሆነ ኤንቫይሮንመንትም እንደዚህ አይነት ነገር ሊያስከትል ይችላል ማለት ነው። ሪስክ ፋክተሩን ይጨምራል ማለት ነው። ሌላው ቅድም እንዳልነው በባዶ እግር መንቀሳቀስ ነው። ብዙ ጊዜ እስኪናችን በስተው ሊገቡ የሚችሉ የተለያዩ የእንትን አይነቶች አሉ ማለት ነው። የወርም አይነቶች አሉ ማለት ነው። እንግዲህ እነዚህ ዋርሞች ኮምፕሊኬሽናቸው በጊዜ ካልታከሙ እና ታላስወገድናቸው ሊያስከትሏቸው የሚችሉ ብዙ ነገሮች አሉ ማለት ነው። በተለይ ደግሞ ዲሃይድሬሽን ወይም ደግሞ የሰውነታችን የውሃ መጠን እንዲቀንስ፣ በተለይ ደግሞ ሴቨር የሆነ ዲሃሪያ እና ቮሚቲንግ ሲኖር የቅድም ያናቸው ሲምፕተሞች እንደዚህ ዲሃይድሬሽን ሊያስከትል ይችላል። ስለዚህ የሰውነታችን የውሃ መጠን ሊቀንስ ይችላል። ማለት ደግሞ ማልትሬሽን ነው። ደግሞ የምግብ እጥረት ያስከትላሉ። ብዙ ጊዜ የምንመገበውን እኛን የምንመገበው ምግብ እንተስታይል ላይ ቁጭ ብለው አብዞር እንዳይሆን ምግቦችን ስለሚመገቡ አሁን እንዳልነው ለማልትሬሽን ሊያጋልጥ ይችላል። ለአኒሚያ ሊያጋልጥም ይችላል። በተለይ ደግሞ አይረን ዲፊሽንሲ አኒሚያ ብለን የምንጠራውም ለዚህም ሊያጋልጥም ይችላል ማለት ነው። ምክንያቱም የአይረን አብዞርሬሽንን ስለሚቀንሱ ወይም ደግሞ ቅድም እንዳልነው ምግቦችን በእኛ የምንመገበው ምግብ ስለሚመገቡ ማለት ነው። ሌላው ደግሞ ኦብስትራክሽን ሊያስከትሉ ይችላሉ። በል ኦብስትራክሽን ሊያስከትሉ ይችላሉ። በጊዜ ሂደት ተጠራቀሙና ብዛ ብሎክ ታረጉ አጠቃላይ ቱቦውን ኦብስትራክሽን ሊኖር ይችላል ማለት ነው። ሌላው አፔንዲሳይተስ ነው። ወይም ደግሞ ይሄ የትርፋንጀቱን ሊያስከትሉ ይችላሉ። ምክንያቱም ጫፍ ላይ ሄደው በሚቀመጡ በሳለ ለምሳሌ እንደ አስካሬስ ብዙ በማሲቭ ሎም ስለሚኖሩ እንደዚህ አይነት ነገር ያስከት ሌላው ደግሞ ኢንተርሰፕሽንም እንዲመጣ ሊያደርጉ ይችላሉ። በተለይ ደግሞ ቴሌስኮፕ ሊያረግ ይችላል። ኢቫዘሬት ሊያደርግ ይችላል ማለት ነው። አጠቃላይ የአንጀታችን ማለት ነው ከአንድ ወደ አንዱ ሊተጣጠፍና ወደ ውስጥ ሊገባ ይችላል ማለት ነው። ደግሞ ፐሪቶናይተስ ሊያስከትል ይችላል። በተለይ ደግሞ ፐሪቶኒየም ላይ ያሉ ፍሉዶች በተለይ ደግሞ እነዚህ ሆል ሊፈጥሩ ስለሚችሉ አጀስት ሊያደርግ ይችላል ማለት ነው። ሌላው የተለያዩ እንደ ፓንክሬታይተስ ሊያስከትሉ ይችላሉ። ዲዘንትሪ ለምንጠራው እንግዲህ ብሌድ የሆነ ዲሃሪያ ሊያስከትሉ ይችላሉ። ምክንያቱም አንጀታችን ስለሚያቆስሉና አንጀታችን የተለያየ ቁስል ሊፈጥሩ ስለሚችሉ ዲዘንትሪ ሊኖር ይችላል። ሌላው ሬክታል ፕሮላፕስ ነው። እንግዲህ እንደሚታወቀው እንደ ኢንትሮቢያሲስ አይነት የተለ አይነት ብዙ ጊዜ ፕሮላፕስ እንዲሆንና እንዲወጣ ሊኖር ይችላል ማለት ነው። ሌላው ደግሞ ኦርጋን ዳሜጅም ሊያስከትል ይችላል እንግዲህ በጊዜ ሂደት አልታከመ ማለት ነው። በተለይ ሄቴር ፖራ ብለ ምንጠረ ወይም ደግሞ የኮሶትን ቀስ እያለ ማይግሬት ሊያደረግ ይችላል ወይም ደግሞ ሙቭ ሊያደረግ ይችላል ወደ ብሬን፣ አይ፣ ሀርት፣ ለንግ እና ወደ ሊቨርና የተለያዩ ቫይታል ኦርጋኖች በመሄድ ጉዳት ሊያስከትል ይችላል ማለት ነው። ስለዚህ በጊዜ በጥንቃቄ ካልታከመ ችግር ሊያስከትል ስለሚችል እንድታዩት ነው። እዚህ ላይ ማለት ነው። ሌላው ደግሞ ዲያግኖስ እንዴት አድርገን ዲያግኖስ ማድረግ ወይም ደግሞ እንዴት ነው መለየት የምንችለው እነዚህን ትላትሎች የሚለውን ስናይ አንደኛ ሂስትሪ በመጠየቅ ነው። በተለይ ሂስትሪ በጣም ሞስት ኢምፖርታንት ነው። ለምሳሌ የአኗኗር ዘይቤውን በመጠየቅ አንድ ሰው እንደመጣ ለምሳሌ ይታከም እንደመጣ የአኗኗር ዘይቤውን መጠየቅ፣ በባዶ እግሩ መሄድ ከሆነ የሚመገበው ምግብ፣ የሚጠጣውን ውሃ፣ አኗኗሩ እንዴት እንደሆነ መጠየቅ አለብ ደግሞ ፊዚካል ኤግዛሚኔሽን ነው ብዙ ጊዜ ቅድም እንዳልነው አራቶችን በመጠቀም ልንሰራ እንችላለን። ፊዚካል ኤግዛሚኔሽን ለምሳሌ ፓልፔት ልናደርግ እንችላለን፣ አስኩልቴት ልናደርግ እንችላለን። የተለያዩ መጠቀም እንችላለን ማለት ነው፣ እነዚህ አራቶችን ማለት ነው። ሌላው ስቱል ኤግዛሚኔሽን ነው። እንግዲህ እሱ በሰገራ ሊገኙ የሚችሉ የትላትል አይነቶች ሊኖሩ ይችላሉ ማለት ነው። ሶስተኛ ብለድ ቴስት ነው። ብዙ ጊዜ ብለድ ቴስት የምናደርገው አኒሚያ ሊኖር ይችላል ቅድም እንዳልነው እንደገና ደግሞ ይህ ኋይት ብለድ ሴል ሽፍት ሊያደርግ ይችላል። ምክንያቱም ብዙ ጊዜ እነዚህ ኢንተስቲናል ፓራሳይት ሲጨምሩ ኢዚኖፍሊያ ራይዝ ያደርጋሉ እና ይህም ሊኖር ይችላል ማለት ነው በነ ስለዚህ በብለት ቴስት ማወቅ ይችላል። ሌላው ደግሞ ኢሜጂንግ ነው አራተኛው። በተለይ ደግሞ ኤክስትራይ፣ አልትራሳውንድ፣ ማራይ እና ሲቲስካንም በዚህ ሊታይ ይችላል ማለት ምክንያቱም የተለያየ ጉዳትን ሊያስከትሉ ስለሚችሉ ይታያል ማለት። አምስተኛ ኮሎኖስኮፒ ነ ወይም ደግሞ በፍንጢጣ የሚገባ የካሜራ አይነት እሱንም በመጠቀም መለየት ይቻላል ማለት ነው። እንግዲህ ኢሜጅ ገብቶ እንደ ካሜራ አንስቶ የሚወጣ ሳምፕል ይዞ የሚወጣ ስለሆነ ይህን መጠቀም ይችላለን ማለት ነው። ማኔጅመንቱን ስናይ ደግሞ እንግዲህ አንቲ ፓራሳይት ድረግ ወይም ደግሞ ሜድስ መጠቀም እንችላለን። ብዙ ጊዜ እነዚህ ድረጎች ስራቸው እንዴት ነው የሚሰሩት የሚለውን ስናይ ፓራላይዝ ማድረግ ነው። ወርሞቹ ፓራሳይቶችን ፓራላይዝ ያደረጋሉ፣ ግሮዙን መቀነስ እንዲሁም ደግሞ ኪል ያደረጋሉ። ፓራሳይቶንም እንቁላሉንም በመግደል ትልቅ ሚና ያላቸውናል። ለምሳሌ እንደ አልቤንዳዞል፣ ቤንዳዞል ኮትሪ መጉዛሩና የተለያዩ የመድኃኒት አይነቶች አንቲባዮቲኮችም፣ እንደ ሜትሪንዳዞል፣ ሌሎችም የቲንዳዞል የተለያዩ እነዚህ መድኃኒቶችን መውሰድ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ሌሎችም አሉ እንቁላል የሚሰሩ እንደ ዲሎክሳን አይሉ ለምጠራቸው ለሚባና ጃርዲያ የሚያገለግሉ እነዚህ መድኃኒቶችን መጠቀም እንችላለን ማለት ነው። ቅድም እንዳልነው እንግዲህ አንድ ሰው የግድ ሕክምና ሄዶ እስከ መድኃኒቱን እስከሚወስድ ድረስ መቆየት የለበት ነው። ትልቁ ነገር ምንድን ነው? ፕሬቨንሽን ላይ መስራት አለብን ነው። ምክንያቱም ብዙ ጊዜ ፕሬቨንሽን ላይ ስንሰራ ሊመጣው የሚችለውን ችግር በብዙ ፐርሰንት መቀነስ ስለምንችል ፕሬቨንሽን ላይ መስራት እጅግ በጣም አስፈላጊ ነው ተብሎ ይታሰባል። በተለይ ደግሞ የውሃ አጠቃቀማችን የምንጠቀመውን የውሃ አይነት ማከብ ነው ትልቁ ነገር እና ሌላው ደግሞ ከተለያዩ ለምሳሌ ከሽንት ቤት መልስ ምግብ ከማዘጋጀታችን በፊት ስርዓት ከሰራ በኋላ እጃችን የእጃችን ንጽህና በአግባቡ መጠበቅ አለብን ማለት ነው። እንዲሁም ደግሞ ብዙ ጊዜ አንዳንድ ትላትሎች ወይም ደግሞ እነዚህ ፓራሳይቶች እስኪናችን በስተው ሊገቡ ስለሚችል አጠቃላይ ፕሮቴክት ማድረግ ነው ሰውነታችን በተለይ ደግሞ ጫማ ሳንለብስ የተለያዩ ቦታዎች ያለመንቀሳቀስ መቻል ነው። ሌላው ደግሞ ምግቦችን ስንመገብ በተለይ ጥሬያቸውን ብዙ ጊዜ በጥሬነት የሚመገቡ ምግቦችን እነሱን መቀነስ ነው ወይም ደግሞ ምግቦችን አውስሎ መመገብ ነው። ምክንያቱም የተለያዩ ፓራሳይቶች በመሄድ ተዛ አካባቢ ሊጠራቀሙ ስለሚችል አሁን እንዳልነው ለኢንፌክሽን ሊዳርጉን ይችላሉ ማለት ነው። አሁን እንዳልነው ከመድኃኒት በተጨማሪ እንግዲህ አመጋገባችን ደግሞ እጅግ በጣም ትልቅ ሚና ያለው ተብሎ ይታሰባል። ምክንያቱም ብዙ ጊዜ እነዚህን ወርሞች ሊገሉ የሚችሉ እጅግ በጣም አስፈላጊ የሆኑ ስምንት የምግብ አይነቶች እንነግራቸዋለሁ ማለት ነው። በተለይ ደግሞ እነዚህ የምግብ አይነቶች ቅድም እንዳልነው ወርሞችን ፓራላይዝ በማድረግ ከሰገራ ጋር እንዲወጡ በማድረግ እንቁላሎችን በመግደል እንዲሁም ደግሞ አጠቃላይ የኢንተስታይንን ዌል ክሊር በማድረግ ትልቅ ሚና ስላላቸው አንድ ባንድ እናያለን ማለት ነው። አንደኛ እርድ ነው። እርድ እንግዲህ እንደሚታወቀው ሁልጊዜም በጣም ጠቃሚ የሆነ ቅመም ነው። በተለይ አንቲ ኢንፍላማቶሪ ኢፌክት አለው፣ አንቲ ማይክሮቢያል ኢፌክት አለው፣ አንቲ ፓራሳይት ኢፌክት አለው ማለት ነው። ይሄ እንግዲህ ሁሎችንም እንተስታን ወርሞችን ወይም ደግሞ ፓራሳይቶችን በእጅጉ ከሚያስወግዱ የቅመም አይነቶች ውስጥ አንዱ ነው ማለት ነው። በተለይ ደግሞ ጁሱን ከተፈጨ በኋላ በጁስ መልክ ከወተት ጋር፣ ከሻይ ጋር ብንወስደው፣ በሻይ መልክ ብንወስደው በጣም ትልቅ ለውጥ ከምናገኝባቸው የቅመም አይነቶች አንዱ ስለሆነ ብንጠቀመው አሪፍ ነው ማለት ነው። በተለይ ደግሞ ይሄ ቴፕ ዋር ብለን የምንጠራው ወይም ደግሞ የኮሶትል ብለን የምንጠራው ብዙ ጊዜ በጣም ብዙ ሰዎችን ያስቸግራል እና ጧት ጧት ከሁለት እስከ ሶስት ቲስፑን በማድረግ እንደ ጁስ መልክ ብንጠጣው ለሳምንት ያህል ብንወስደው በጣም ትልቅ ለውጥ ከምናገኝባቸው የቅመም አይነቶች ውሳን ነው። በተለይ ደግሞ በባዶ ሆዳችን ብንወስደው ክሊር ያደርጋል በጣም ብዙ የቆሶትልን ሌሎችን የትላትል አይነቶችን በሰገራ መልክ እንዲወገዱ ኪል በማድረግ እና እንቁላሎችን በመስበር ትልቅ ሚና ስላለው መመገብ አለብን ማለት ነው። ሁለተኛ የአልበሰለ ፓፓያ ወይም ደግሞ አረንጓዴ ፓፓያን መውሰድ ነው። እንግዲህ ይሄ አንሪፕ የሆነ ወይም ደግሞ የአልበሰለ ፓፓያ ብዙ ጊዜ አንቲ አሜቢክ እና አንቲ ሄልሜንቲክ ፕሮፖርቲ ያለው ተብሎ ይታሰባል ማለት ነው። ብዙ ጥናቶች እንደሚያስረዱት በተለይ ደግሞ አሁን እንዳልነው በጣም ሁሎችንም ፓራሳይቶች ውዛውት ኤኒ ሳይድ ኢፌክት ማስወገድ ይችላል ተብሎ ይታሰባል። በተለይ ደግሞ ስንመገበው ብዙ ጊዜ ከማርጋር ጁስን ቀላቅለን ጧት ጧት በባዶ ሆዳችን እስከ ሶስት ቀን ብንወስደው በጣም ብዙ ለውጦችን ከምናገኝባቸው የምግብ አይነቶች ውስጥ አንዱ ነው ማለት ነው። በተፈጥሮ ፓፓያ እንግዲህ አሁን እንዳልነው አንቲ ሄልሜንቲክ ኢፌክት ስላለው እነዚህ ኢንተስታይናል ፓራሳይቶችን አጠቃላይ እንደ አሜባ ጃርደ ያሉ ነገሮችን በቀላሉ ሊያስወግድ ስለሚችል ከማር ጋር ቀላቅለን ከሶስት እስከ አራት ቀን ኢፌክቱን ለማግኘት ብንወስደው እጅግ በጣም ተመራጭ ነው ማለት ነው። ሶስተኛ ካሮት ነው። ካሮት እንግዲህ እንደሚታወቀው በጣም ከፍተኛ የሆነ ፋይበርን ይዟል። ይሄ ፋይበር ያላቸው ምግቦች አዘውትሮ መመገብ ደግሞ ኢዝሊ እነዚህ ዋርሞች በሰገራ መልክ በቀላሉ እንዲወገዱ ያደርጋል ማለት ነው። በተለይ ደግሞ አሁን እንዳልነው እነዚህ ፋይበር የበዛባቸው ምግቦች መመገብ ብዙ ጊዜ ለ በጣም ማሲብ የሆነ የሰገራን መጠን ስለሚጨምሩ በሰገራ መልክ እንዲወገዱ በማድረግ በጣም ትልቅ ሚና፣ ስለዚህ ሚኒማይዝ ማድረግ እንችላለን። ወርሞችን ቁጥራቸው መቀነስ እንችላለን። እንደገና ደግሞ በሰገራ መልክ ማስወገድ ስለምንችል በጣም አሪፍ ነው ማለት ነው። በተለይ ደግሞ እነዚህ ወርሞችን አጠቃላይ ሪሙቭ ያደርጋል በሰገራ መልክ እንዲወገዱ ስለሚችል ትልቅ ሚና ስላለው አሪፍ ነው ማለት ነው። ካሮት፣ ሌላው ደግሞ ፊቸር ሊከሰት የሚችለውን ኢንፌስቴሽንም ይቀንሳል ማለት ነው። ለወርሞች ኢንፌክትድ እንዳያደረጉ እንተስታይናችን በጣም ትልቅ ሚና ለው ማለት ነው። አራተኛ ጋርሊክ ነው ወይም ደግሞ ነጭ ሽንኩርት ብለምንጠራውም እንደሚታወቁ አንቲ ኢንፍላማቶሪ ኢፌክት አለው፣ አንቲ ማይክሮቢያል ኢፌክት አለው፣ አንቲ ፓራሳይት ኢፌክት አለው ተብሎ ይታሰባል። ስለዚህ በጣም አስፈላጊ የሆነ ሪሙ ያደረግልኝ ተስተናል ፓራሳይቶችን የሆነ የቅመም አይነት ነው ማለት ነው። በተለይ ደግሞ ብዙ ጊዜ ጥሩ ሪዛልት ለማግኘት በጥሬው ብንመገበው በተለይ ደግሞ ከሶስት ከአራት ፍሬ በመፍጨት ጧጧት እንደ ጁስ መልክ ብንጠቀመው አጠቃላይ የአንጀታችን አላስፈላጊ የሆኑ የትላትል አይነቶችን በእጅጉ ከሰገራ መልክ በሰገራ ጋር እንዲወገዱ በማድረግ ፓራላይዝ እንዲሆኑ በማድረግ እና ኪል እንዲሆኑ በማድረግ ትልቅ ሚና ስላለው እጅግ በጣም አስፈላጊ ነው ተብሎ የታሰበ ማለት ነው። በተለይ ደግሞ ከቀረፋ ጋር ወይም ደግሞ ክሎ ብለምንጠራው ጋር አብሮ በባዶ ሆድ በመቀላቀል እንደ ጁስ መልክ ጧጧት ብንመገበው በጣም ትልቅ ለውጥ ከምናገኝባቸው የቅመም አይነቶች ውስጥ አንዱ ነው ማለት ነው። ብዙ ጊዜ ሽንኩርትን ጊዜ እንደ ማጣፈጫ ወይም ደግሞ እንደ ፍላቨር እንጠቀመዋለን እና ነገር ግን አሁን በጥሬው በመመገብ ትልቅ ለውጥ ከምናገኝባቸው የቅመም አይነቶች ውስጥ አንዱ ስለሆነ ወይም ደግሞ አስፈላጊ የሆነ ስለሆነ ብንመገበው አሪፍ ነው። በተለይ ደግሞ አሁን እንዳልነው ቀጣይ ላይም እንደገና ኢንፌስት እንዳያደርጉን በማድረግ ትልቅ ሚና ስላለው አሪፍ ነው ማለት ነው። አምስተኛ የዱባ ፍሬ ነው። በተለይ የሮስትድ የሆነ የሮስትድ ወይም ደግሞ የተቆላ የዱባ ፍሬ ከወተት ጋር ጧጧት በባዶ ሆዳችን ለአንድ ሳምንት ብንወስደው እንደ ጁስ መልክ ማለት ነው ወይም ደግሞ ከወተት ጋር ቀላቅለን ብንወስደው በጣም ትልቅ ለውጥን ከምናገኝባቸው የምግብ አይነቶች ውስጥ አንዱ የዱባ ፍሬ ነው ማለት በተለይ ደግሞ ኮኮር ቢታሲን የሚባል ይሄ ባዮአክቲቭ የሆነ ኮምፓውንድ ይዟል ማለት ነው። ይሄ ደግሞ እንደሚታወቀ አንቲ ፓራሳይት ፕሮፖርቲ ያለው በተለይ ደግሞ ይሄ ኮኮርቢታሲን የሚባል ንጥረ ነገር ብዙ ጊዜ ወርሞችን ፓራላይዝ ያረጋል። ፓራላይዝ ማለት እንግዲህ በጣም ሽባ እንዲሆኑ ነው የሚያረጋቸው። ሌላው ደግሞ በሰገራ መልክ እንዲወገዱ ያረጋል። እንዲሁም ደግሞ አሁን እንዳልነው እንቁላሎችንም ፓራሳይቶችንም በመግደል በጣም ትልቅ ወደር ያልተገኘለት ነው ማለት ነው። በተለይ አሁን እንዳልነው ቤስት ሪዛልት ለማግኘት ከወተት ጋር አብረን ብንጠቀመው በጣም ተመራጭ ነው ማለት ነው። ስድስተኛ ኮኮናት ነው። የኮኮናት ኦይል እንግዲህ ኦይሉንም እንደገና ደግሞ ፍሬውንም በጁስ መልክ በማድረግ ብንጠቀመው ብዙ ጊዜ አሁን እንዳልነው በሰገራ መልክ ምክንያቱም ኮኮናት እንደሚታወቀው እንግዲህ ጀሊ ላይክ ስትራክቸር ያለው ብዙ ጊዜ የቅባት መልክ ያለው የቅባት ነናክ ስላለው ብዙ ጊዜ በጀሊ ላይክ በመፍጠር በሰገራ በቀላሉ እንዲወገዱ እና አታች እንዳያደረጉ በተለይ ደግሞ ኢንተስታይናል ዌል ላይ አታች እንዳያደረጉ በማድረግ ትልቅ ሚና አለ ማለት ነው። እንዲሁም ደግሞ ፓራላይዝ ያደርጋቸዋል ኪል እንዲሆኑ ስለሚያደርግ ኮኮናትንም መጠቀም እጅግ በጣም አስፈላጊ ማለት። ሰባተኛ ክሎ ወይም ደግሞ ቀረፋ ብለምንጠራው ነው ብዙ ጊዜ ቀረፋ እንደሚታወቀው አንቲ ፓራሳይቲክ ኤፌክት አለው። በተለይ ደግሞ እንቁላሎች እና ወርሞች አሁን እንዳልነው የኢንተስታይን ግድግዳ ላይ እንዳይጣበቁ ስለሚያደርግ ትልቅ ሚና አለው ማለት። ምክንያቱም ኢሪቴሽን ፐርፐስ ስላለው እንዳይጣበቁ ያደርጋል ማለቱ። ሌላው አሁን እንዳልነው በጁስ መልክ በውሃ አፍልተን ውሃውን ካፈላን በኋላ በጁስ መልክ ቀላቅለን ከአንድ እስከ ሁለት የሻይ የሾርባ ማንኪያ ብንጠቀም እጅግ በጣም አሪፍ ነው ማለት ነው። በተለይ ደግሞ ከሶስት ከአራት ቀን ለውጥ ለማግኘት ከሶስት ከአራት እስከ አምስት ቀን መውሰድ አለብን ማለት ነው። በአንድ ወስደን ለውጥ ሊመጣ አይችልም ማለት ነው። ተከታታይ ለሶስት አራት ቀን መውሰድ አለብን ማለት ነው። ስለዚህ ይሄም በጣም እጅግ በጣም አስፈላጊ ነው ማለት ነው። ሌላው ስምንተኛው ቤሪ ነው። አጠቃላይ እነዚህ ብሉ ቤሪ፣ ብላክ ቤሪ እንዲሁም ደግሞ ስትሮበሪ ለምንጠራቸው የቤሪ አይነቶች በጣም አስፈላጊ ናቸው ማለት ነው። እነዚህ እንደ ስታንደር ፓራሳይቶችን ለመግደል ትላትሎችን፣ ወርሞችን ለመግደል በጣም አስፈላጊ ነው ማለት። በተለይ ደግሞ በውስጡ ኢላጅታኒን የሚባል ባዮአክቲቭ ኮምፓውንድ ይዟል ማለት ነው። ይሄ ኢላጅታኒን እንግዲህ እንደሚታወቀው ረዲስ ቁጥራቸውን በመቀነስ ፓራሳይቶችን በማስወገድ በተለይ ደግሞ እንደ ጃርዲያ ና አሜባ ያሉ የ እነዚህ የፕሮቶዞ አይነቶች በቀላሉ እንዲወገዱ በማድረግ ትልቅ ሚና አለው ማለት ነው። ምክንያቱም እነሱ እንግዲህ በብዙ የሚመጡት ፎኮራል ትራንስሚሽን ሊሆን ይችላል። አሁን እንዳልነው ኮንታሚኔት ወተር እና ምግብም ሊሆን ይችላል። ንጽህና ያልተጠበቀ ምግብ ሊሆን ይችላል። ከተለያዩ ነገሮች ጋር በመነካካትም ሊሆን ይችላል፣ ሊከሰት ሚችለም። ስለዚህ ይህን በማስወገድ ትልቅ ሚና አላቸው ማለት ነው። በማስወገድ በተለይ ደግሞ ቤሪ አሁን እንዳልነው ኢላጅታን የሚባል ንጥረ ነገር ስላለው በቀላሉ እነዚህ ወርሞች እንዲወገዱ ያደርጋል ማለት ነው። ዘጠነኛ ዝንጅብል ነው። ዝንጅብል ዝንጅብል እንደሚታወቀው እንግዲህ በጣም አሪፍ የሆነ ባዮአክቲቭ ውህዶችን ይዟል እንደሚታወቀው በተለይ ደግሞ የተለያዩ ንጥረ ነገሮችን ስለያዘ አጠቃላይ የኢንተስታናል ፓራሳይቶችን በፓራላይዝ በማድረግ እንደገና ደግሞ በሰገራ መልክ በቀላሉ እንዲወገዱ በማድረግ እንዳይጣበቁ በተለይ ደግሞ ኢንተስታይን ላይ እንዳይጣበቁ በማድረግ እንቁላሎችን በመስበር በማስወገድ ትልቅ ሚና ስላለው ዝንጅብልን አዘውትረን ብንወስድ እጅግ በጣም አሪፍ ነው ማለት ነው። በተለይ ደግሞ ዝም ብለን እንዲሁ ክራሽ በማድረግ በጁስ መልክ መጠቀም እንችላለን፣ በሻይ መልክ መጠቀም እንችላለን። እንዲሁም ደግሞ ከአመጋገባችን ከምግብ ጋር በመጨመርም ልንመገበው የምንችል የምግብ አይነት ስለሆነ አሁን እንዳልነው በቀላሉ እነዚህ ፓራሳይቶች ላይ ኢንፈስት እንዳያረጉ በመከላከል ትልቅ ሚና አለው ማለት ነው። ስለዚህ እነዚህን ስምንት የምግብ አይነቶችን በመመገብ አሁን ካልናቸው ችግሮች ራሳችን መፈወስ እንችላለን ማለት ነው። በተለይ ደግሞ ቅድም እንዳልነው አንድ ሰው የግድ ሕክምና ሄዶ ከመታከሙ በፊት ፕሮቨንሽን ላይ ቢሰራ ትልቅ ሚና ስላለው ፕሪቨንሽን ላይ መስራት በጣም አስፈላጊ ነው ማለት በተለይ ደግሞ ቅድም እንዳልነው ያናኑ ኦብዘርቪያችን ማስተካከል፣ የንጽህና የተጠበቀ ምግብና ውሃ መጠቀም፣ እንደገና ደግሞ በተለይ እነዚህ አንዳንድ ፓራሳይቶች ወይም ደግሞ ትላትሎች በባደጉር ወይም ደግሞ ብዙ ጊዜ ፕሪቨንሽን ሜካኒዝም ካላረግን ፕሮቴክሽን በቆዳችንን በስተው ሊገቡ ይችላሉ። እና እነዚህን በማድረግ መከላከል እንችላለን ማለት ነው በተለይ ደግሞ እንደ ሁሌም እንደሚባለው ፕሬቨንሽን ከትሪትመንት ይበልጣል። ምክንያቱም ብዙ ጊዜ መድኃኒት መውሰድ ራሱ የራሱ የሆነ ሳይድ ኢፌክት አለው እና አመጋገብን ማስተካከል እንደገና ደግሞ ቅድም ያለውን ፕሬቨንሽን ላይ መስራት በጣም አስፈላጊ ስለሆነ እንደዚህ በማድረግ እነዚህ ትላትሎችን መቀነስ፣ ማስወገድ እንችላለን ማለት ነው። እንግዲህ ለዛሬው ያለኝ ትምህርት እዚህ ላይ ጨረስኩኝ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቸው ጠይቃለሁ። ባይ ባይ።